እኔ አልሰረኩኝም። ለምን ማምለጥ አስፈለገኝ? ድም ብላል አዊ አቋጤ ድረሱልኝ። ቆይ ምን ሆነሃል ግርማዬ? የት እንደነበርሽ አውቄያለሁ። እሺ የት እንደነበርኩ ንገረኛ። ባንቺ ቤት በቃ ተደብቃሽ ሞትሻል። ምን ነው ቀናት እንዴ ማስሎ ልም ብላል። ለተምቹ ምግቡን አድርሳ ስትመለስ፣ ስትሰጥም ስትመለስም ምላሴ አይቷታል ማለት ነው ከዛም በምትሰጠው ሰዓት አይቶ ወደ ቤት ዝም ብሎ ተናዶ ይመለስባታል፣ ይመለሳል ማለት ነው። ከዛ ይመጣና ቤት ውስጥ ቁጭ ብሎ እሷን እየጠበቃት ነው። ከዛ እሷም ዘው ብላ በምትገባ ሰዓት ምላሴ ከመቀመጫው ብድግ ብሎ አንቺ አይናውጣ አይንሽን በጨው ያጠብሽ ደግሞ ትመጫለሽ እንዴ? ብሎ ዘሎ ያንቃታል ማለት ነው። እናም እንዴ ምን ሆነህ ነው መቀናቱ ነው እንዴ ብላ ትለዋለች። እኔ ነኝ ባንቺ መቀናው እየቀለልሽ ነው እንዴ ብሎ እንግዲህ ይላታል። የት ደርሰሽ ነው የመጣሽው እኔ አይቼሽ አለው በማለት ይላታል። እና ካዲያ ካየኸኝስ ብላ ትለዋለች። የእርግብ ከእርግብ ፍቅረኛ ጋር ነው አደለ አርሰሽ የመጣሽው ብሎ ይጠይቃታል ማለት ነው። እንዴ እንዴት አየኸኝ ብላ እሷም እንግዲህ ለመሸምጠጥ ትሞክራለች ማለት ነው። እኔ አላየሁትም እያለች ነው። አሁን ሁሉንም ነገር አያልቆለታል። አሁን እርግብ የት እንዳለች ንገሪኝ ብሎ ይጠይቃታል። እኔ ምንም ነገር የማውቀው ነገር የለም ብላ እሷም ትመልስለታለች። አንገቷን ይዞ እንግዲህ ቀጥ ብለሽ ንገሪኝ፣ እኔ ቁኑ ቀልዱን ንገር ቀልዱን ትተሽ ንገሪኝ ካለብለዛ አልለቅሽም በማለት እሱም ይላታል። እሷም እኔ አቡዬ ይሞቱ፣ አቡዬ ድፍት ያድርጉኝ፣ እኔ አላቅም የት እንዳለች በማለት እሱም እሷም እንግዲህ ትመልስለታለች ማለት ነው እና እዚ ምላሴ በጣም ነው የተናደደባት። እንግዲህ በጣም ተናዱባታል፣ አይገልጸውም። እርግብም የት እንዳለች የምታውቅ ነው የሚመሰለው ማለት ነው። እሷ ግን ለተምቹ ነው ስታመላልስለት የነበረችው እና አሁን ላይ እንግዲህ ለማ እንደምትሰጥ ወዴት እንደምትሄድ ምግቡን ለማ እንደምታመላልስ ይፋ ወጥቷል ማለት ነው። እናም አሁን ደግሞ እንግዲህ እርግብ የት እንዳለች ንገሪኝ ብሎ እየጨቀጨቃት ነው። እሷም እንደ እርግብ የት እንዳለች እንደማታውቅ የት እንዳለች እንደማታውቅ ነግረዋለች ማለት ነው። እንግዲህ ምላሴ ነው በደንብ የሚያውቀው። እናም ሰሞኑንም በጣም ሲናደድባት ነበረ። ለሀኔ ራሱ ነግሯታል ለተምቹ ለእርግብ ፍቅረኛ ነው ምግብ የምታመላልሰው እያለ ሲላት ነበር ማለት ነው። እንግዲህ እና እርግብ ተነቅቶባታል ማለት ነው። ውድ ቤተሰቦቼ እርግብና ምላሴ እንግዲህ በጣም ነው የተፋጠጡት። ሜላትም እስከ ሜላት ደረጃ ደርሷል። ሜላትም እስከ ማወቅ ድረስ ደረጃ ደርሳለች እንግዲህ ምናሴ በእርግብ በጣም ነው የተናደደባት። ውድ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ብዘት ብዘዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ዛሬ ኖላዊ ድራማ በሚለው ቪዲዮ መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትትና ጠይቃለሁ ማለት ነው። እንግዲህ ሰላም እና ሀኒ ሀኒ መኝታ ክላስ ቁጭ ብላ ሰላምን እየጠበቀቻት ይገኛል ማለት ነው እና እንዴት ነሽ ሰላምዬ? እንዴት ነሽ ሀኒዬ ብላ ሰላምም። እኔ እስከምመጣ ድረስ እየጠበቅሽ ነበር እንዴ ብላ ሰላም ሀኒን ተጠይቃታለች። አሁና በማለት ሀኒም ተመልሰላታለች። ሀኒ ሰላምዬ የሆነ ነገር ልጠይቅሽ በማለት ሀኒን ትላታለች ማለት ነው። ምንድን ነው እሱ ጠይቅኝ? በማለት ሰላምም ትላታለች። እዝራ እኮ እያለች እያለ እንግዲህ፣ ሀኒ ለማውራት እየተሸማቀቀች፣ ሰላምም እዝራ ምን አደረገ? ይሄን አደረገ ብቻ እንዳትኝ በማለት ሰላምም ለሀኒ ትላታለች። ሀኒም ምን ብላ ትመልስላታለች? ወይ አንቺ ደግሞ ገብቶሻል፣ ባክሽን ንገሪኝ በማለት ሰላምም ሀኒን ትጠይቃታለች። ሰላምዬ፣ አልገባኝም ምን ለማለት ፈልገሽ ነው? በማለት ሀኒም ትላታለች። ሰላምም አብራችሁ ተኛችሁ? በማለት ትጠይቃታለች። ረበስ ማንበይ ሰላምዬ፣ ብላ ሀኒም ትመልሰላታለች። እሺ እንገባ ብሎ ጠየቀሽ? ብላ ሰላምም ትላታለች። እና ካዲያ ለምንድን ነው የማትነግሪኝ? ለምንድን ነው እንደዚህ የምትሽኮረመሚው? ብላ ሰላምም ሀኒን ትላታለች። ሊስመኝ አልሞከረም መሰለሽ ብላ ሀኒ ለሰላም ትነግራታለች። ሰላምም ማለት ብላ ትመልስላታለች። እንቺ ደግሞ ነገር አይገባሽም እንዴ? በማለት ሰላምም ሀኒም ለሰላም ትመልስላታለች። ሰላምም እየቀለልሽ መሆን አለበት በማለት ትመልስላታለች። እረ እውነቴን ነው ብላ ሃኔም ትመልስላታለች። አንቺ ምን አይነት ባለጌ ነው በእናትሽ ብላ ሰላምም ትመልስላታለች። ቆይ አንቺ እኮ ምንም የማታቂ ልጅ ነሽ። እንዴት ነው ልሳምሽ ብሎ የሚጠይቅሽ ብላ ሰላምም ለሀኒ ትመልስላታለች። ሀኒም እኮ እኔ እኮ ትክክል ነው ያደረግኩት ይሄ ባለጌ ብላ ሀኒም ትላታለች። ሃኒዬ የምርሽን ነው ብላ ሰላምም ትጠይቃታለች። ቆይ ሳመኝ ለማለት ነው ይህን ል የምትሽ ኮረመሚው ብላ ሰላምም ለሀኒ ትመልስላታለች። ኧረ አልሳመኝም ገና ሊሰማይ ሲል ትቸው መጣሁ ብላ ሀኒም ለሰላም ትላታለች። ሀኒዬ የምርሽን ነው እንዴ መሳሳም እኮ በጣም ኖርማል ነገር ነው ብላ ሰላምም ለሀኔ ትላታለች። እንዴ ምን እያልሽ ነው ሰላምዬ ብላ ሀኔም ተጠይቃታለች እንዴ እኔ እስከ ማርገዝ ድረስ እንደ ደረስኩ ታውቂ የለ እንዴ ብላ ሰላምም ለሀኔ ትላታለች ሀኒም እና ብላ ትጠይቃታለች። ያለነው እኮ አጼዎቹ ዘበን ላይ አይደለም አይደለም፣ መሳሳ ምንም ነገር ቢጠይቅሽ ሊገርምሽ አይገባም። አሁን ለማንኛውም እንተኛ ብላ ሰላምም ይሄንን ትመልስላታለች። እንግዲህ ሰላም ሀኒ እዝራ ሊስማት ስለነበረ ሀኒም ተሽኮርመማ ተናዳ ጥላው ስለካጠገቡ ስለሄደች ሃኒም ለሰላም እንደዚህ እዝራ እንደዚህ አደረገኝ ሊስማኝ ሲል ጥዬው መጣሁ ብላ ለሰላም ለእህቷ ትነግራታለች ማለት ነው ወይኔ ሰላም እንግዲህ ወደ መኝታዋ አምርታ በድረብሷ ውስጥ ቁጭ ብላ ወይ ወይ ሀኒ ሊስማኝ ነው ብላ ትሽኮረመማለች እንዴ ከንፈር ብርቅ ነው እንዴ በማለት ለራሷ ስታወራ ነበር ማለት ነው እንግዲህ ሀኒም እኔም ተሽኮር መማለች አዎ እንዴት ጊዜ ሲመኝ ይችላል በማለት እንግዲህ ተሽኮር መማ የመሽኮር መማ የተነሳ ለህቷ ትነግራታለች ማለት ነው እና ኖላዊ እና አሲር የሆነ ካፌ ውስጥ ቁጭ ብለው እያለ ተምቹን ፈልገውት ፈልገውት አተውት መጨረሻ ላይ ካፌ ተቀምጠው እያለ አለ አሲር፣ የተምቹ አጎት ይደውልለታል። ኑላዊ ማን ነው ስልክ ላይ የሚደውለው አታነሳውም እንዴ? በማለት ይጠይቁታል። አረ እንደውም ብዬ ነው ማነሳው የተምቹ አጎት ነው የሚደውልልኝ ብሎ አሲርም ለኑላዊ ይመልስለታል። እና ካዲያ አንሳለት እንጂ ምንድ ነው እሱ ብለው ኑላዊም አሲርን ይቆጡታል። አሲርም ስልኩን የብድግ ያረገ እና ያነሳለታል። ከዛም ስለ ተምቹ ነው የሚጠይቀው። ምን አዲስ ነገር አለ ብሎ አጎትም የተምቹ አጎት አሲርን ይጠይቀዋል። ምንም አዲስ ነገር አለ ይኸው፣ እኔና ፋዘርዬ ቀኑን ሙሉ ስንዞር ነው የዋል ነው አንድ ሰው እንኳን አየን የሚል ሰው የለም ብሎ አሲርም ላጎቱ ይመልስለታል። ምናልባት ከአንተ ጋራ ስትደዋወሉ የሆነ ፍንጭ ነገር አላገኘህም ብሎ ለተምቹ አጎት እሲርም ይመልስለታል። እኔ እኮ ስለ ጨነቀኝ ነው ምናልባት ከእርግብ ጋም እንደሆነ ብዬ ነው ብሎ እሲርም ይለዋል። እሺ በቃ አዲስ ነገር ካለ አሳውቅሃለሁ ብሎ ስልኩንም በዚህ ይሰናበታሉ። እናም እንግዲህ እሲር እና ኖላዊ ተምቹን በተምቹን በፈለግ በጣም ተዳክመዋል ማለት ነው። እሲርም ተምቹ የሰራህን ይስጥህ፣ በማለት ስልኩን ከዘጋ በኋላ ለኖላዊ ይነግረዋል። እንዴስ ዳሞ እሱ ምን አደረገ? ብሎ ኖላዊም ለእሲር ይመልስለታል። እንዴ እሱ አደላ አሁን እንደዚህ ሰላሜል የነሳው፣ ብሎ እሲርም ለኖላዊ ይነግረዋል። ኧረ እባክህን ዳሞ እሱ ምን አድርጎ ሰላምህን ነሳ? ብሎ ኖላዊም ለእሲር ይመልስለታል። ፋዘርዬ እየቀለዱብኝ ነው በማለት አሲርም ይጠይቀዋል። እንዴ ምን ያስቀልደኛል አሲር ብሎ ኑላዊም ለአሲር ይመልስለታል። እንዴ እዚህ ሄድኩኝ እንኳን ብሎ ቢነግረኝ ምን ችግር አለው ብሎ ይጠይ ይነግረዋል። እዚህ ሄድኩኝ ካለማ ምኑን ተደበቀው በማለት ኑላዊም ለአሲር ይነግረዋል። ግን እኔ ለሱ ጊዜ እንደዚህ ነኝ ማለት ነው ብሎ አሲርም ይናደድበታል። አሲር ግን ለምን እንደዚህ ትሆናለ? አሁን እኮ ልጁ በህይወት እንዳለ አውቀናል፣ በማለት ኑላዊም ወይም ለአሲር ይነግረዋል። አሲርም ምን አለበት ድፍት ብሎ በነበረ ብሎ ለኑላዊ ይመልስለታል። አረ፣ በለው ምን ነው እንደዚህ ይባላል እንዲህ አሲር በማለት ኑላዊም ደረታቸውን ይዘው ለአሲር ይመልሱለታል። እንዲህ እኔንም አጎቱንም ከሚያስጨንቀን አልቅሰን ይወጣልን ነበረ በማለት እሲርም ለኑላዊ ይነግረዋል። ኑላዊም ሆሆ እረተው አታስቀኝ በማለት ኑላዊም ለእሲር ይመልስለታል። ምን ያስቆታል በማለት እሲርም ለኑላዊ ይመልስለታል። ወግ ወጉንማ ይዘውቷል በማለት ኑላዊም ለእሲር ይለዋል። ምን ለማለት ፈልገው ነው ብሎ አሲርም ይመልስላቸዋል። እንደው አሁን ጓደኛ ሞተ ቢሉ ታለቅሳለህ ብሎ ኖላዊ ለአሲር ይነግረዋል። አሲርም ድብና ርጌ ነው ማለቅሰው፣ እሱ ድብን ይበል እንጂ እንዴት እንደማለቅስ አሳይ እተው አሳይሁ ነበር በማለት አሲርም ለኖላዊ ይመልስለታል። ኖላዊም አንተ ያንተን የለቅሶ እርካታ ለማሳየት ጓደኛህን ትገላለህ እንዴ በማለት ይመልሱለታል። አቃጠለኝ እኮ ፋዘርዬ ምን ላድርግ ብለሁ ነው ብሎ እሲርም ለኖላዊ ይመልስለታል። እንደው እንደው ስለ እውነት ቢባል ጓደኛ ሞተ ቢባል ምን ታደርጋለሁ ብለው ኖላዊም ለእሲር ይጠይቁታል። እንደው እውነት ለመናገር ምን እንደማደርግ እራሱ አላቅም፣ ብሎ አሲርም ይመልስለታል። እንዴት ማለት ብሎ ኖላዊም ይጠይቀዋል። አደለም ሊሞት እንዲህ ካጠገቤ እንኳን ሲዞር ይጨንቀኛል በማለት አሲርም ይመልስለታል። ልክ እማብድ እማብድ ነገር ነው የሚመስለኝ ተምቹ እንኳንስ ሞቶ በእርግብ ምክንያት እንኳን ሲጨነቅ ልቤ እንዴት ሲያለቅስ እንደነበረ እኔና ፈጣሪ ብቻ ነን የምናውቀው፣ በማለት አሲርም ለኑራዊ ስለ ተምቹ ውዴታ ይገልጽለታል። ኑላዊም አይዞ፣ እኔ እኮ ስቀልድ ነው እንዴ? ልታለቅስ ነው እንዴ? በማለት ኑላዊም ይመልስለታል። አይ እርስዎ ቆንጆ አሻንጉሊት መጫወቻ አደረጉኝ አደለህ፣ በማለት እሲርም ይላቸዋል። ኖላዊም ያውም ጠብደል የሚያክል አሻንጉሊት ነዋ በማለት እየሳቁ ይመልሱለታል። እሲር እንግዲህ ኖላዊን ምንሃል እንደሚወደው ምንሃል የሱ ነገር እንደማይሆንለት እየ ለኖላዊ እየነገረው ነው ማለት ነው። ተምቹም እንደዛው ነው እሲርን የሚወደው በጣም ነው የሚዋደዱት ተምቹና እሲር ማለት ነው። እናም እንግዲህ እርግብ የበፊቱ ትዝታዋ ከተምቹ ጋራ ቁጭ ብለው እያወሩ ቆይ ምን ሆነሃል? እያለችው እያለ በአክሽን የኔ መጨረሻ እንደዚህ መሆኑ በጣም ያሳዝነኛል በማለት እየጠየቃት እናም እርግብ ድንብላል፣ እንግዲህ ድንብላል ተኝታ እያለ ሃኒ መኝታዋ ከክላስ ትመጣለች። ምን ነው በዚህን ሰዓት በማለት ድንብላለም ሀኔን ትጠይቃታለች። የሆነ ነገር ልጠይቅሽ ነው የመጣው ተአቷሽኝም በማለት ሀኔም ድንብላልን ትጠይቃታለች። ተጠይቃታለች እንዴ እኔ ስታቂኝ ውሸታም ነኝ እንዴ በማለት ድንብላለም ለሀኔ ትመልስላታለች። አይ እንደሱ ማለቴ ሳይሆን እስከ ዛሬ ድረስ ስላልነገርሽኝ እኮ ብዬ ነው በማለት ሀኔም ድንብላልን ትላታለች። ምንድነው እሱ ትርንጎዬ በማለት ድንብላልም ሀኒን ትጠይቃታለች። የእርግብን ፍቅረኛ ምላሴ እንዳገኘሽው ነግሮኛል ብላ ለሀኒ ሀኒም ድንብላልን ትጠይቃታለች። ድንብላልም አረን ያላገኘሁትም ብላ ትዋሻታለች። ድንብላል እባክሽን አትዋሽኝ በማለት ሀኒም ትጠይቃታለች። አው አግኝቸዋለሁ ብላ ድንብላልም ትነግራታለች። እንሺ የት ነው ያገኝሽው ብላ አኒ ትጠይቃታለች። ድንብላልም መንገድ ላይ ነው፣ ሌላ የት አገኘዋለሁ ብላ ትላታለች። ማለቴ እንዴት አገኘሽው ብላ አኒም ትጠይቃታለች። አንድ ቀን ያጎት የሚስትታማ እሷን ለመጠየቅ ሲሄድ አገኘሁት በማለት ድንብላልም ለሀኒ ትነግራታለች ከአጎትሽ ቤት ነው ያገኘሽው ማለት ነው ብላ ድንብላልም ሀኔም ለድንብላል ትመልስላታለች። ድንብላልም እንዴ ምን አስቸኮለሽ? እኔ አመት አላውራ እኔ ራሴ እነግርሽል እንዴ ብላ ድንብላልም ለሀኔ ትነግራታለች። እሺ ንገሪኛ ጓጉቼ እኮ ነው በማለት ሀኒም ለድንብላል ትላታለች። ከዛም በኋላ የአጎቴ ሚስት ጠይቄ ታክሲ ለመያዝ ሲሄድ አላገኘውት መሰለሽ፣ ብላ ለሀኒ ድንብላል ትነግራታለች። ድንብ ሀኒም በጣም ይገርማል ግን ታሟል እንዴ ብላ ትላታለች። እረ አልታመመን ምን ነው ብላ ትላታለች። ምላሴኮ ምግብ የምትወስድለት ለሱ ነው ብሎ አለኝ በማለት ሀኒም ለድንብላል ትላታለች። አይ እሱማ አልታመመም። ያው ሳየው ግን ትንሽ ጥውልግልግ ብሎ ሳየው በጣም አሳዝኖኝ ነው በማለት ትላታለች ሀኒም፣ እባክሽን ድንብላል ልለምንሽ ውሰጂና አሳየኝ በማለት ትላታለች። ለምንድነው ነው የማትወስኝ? ብላ ድንብላልም ለሀኔ ትመልስላታለች። እሱ እኮ በጣም መልካም ሰው ነው። ያቺ የተረገመች ልጅ እኮነች ጦስ ውስጥ ከታ የጠፋችው በማለት ትላታለች። እናም እንግዲህ ሀኒ ድን ብላልን ውሰጅና ተምቹን አሳየኝ ብላ እያለቻት ነው ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ።